ሰላም ሰላም ጤና ይስጥልኝ ሁሎች ማሪዎች እንደት ናችሁ? ደህና ናችሁ? የእስልምና እምነት ተከታዮችም ኦርቶዶክሳዊ እህት ወንድሞችም ሰላም ናችሁ? ሁሉ ሰላም ልመልካም ነው ካሉ ሰላም ነው። እግዚአብሔር ይመስገን አለሁላችሁ። እኔ ሰሞኑን እንደዚህ ዞር ዞር ስልም ያየሁትም ደግሞ ሁሉ ጊዜ የምታዘበው ነገር ነው። ሁሉ ጊዜ የማየው የምታዘበው ነገር ነው እና በቅርቡ አንድ የቅርብ ጓደኞች ገብተው ነበር ወደ ኢትዮጵያ ማለት ነው። በቅርቡ በቅርቡ ገብተው ነበረ እና ሁል ጊዜ እኛ የማንማርበት እማንመከርበት ግድ በራሳችን ሲደርስ አይደለም፣ ነገሮችን መማር ያለብን ጥይት እኛን ካልመታን በስተቀር ካልደማን በስተቀር የማይገባን ሰዎች አለን። ካልደማን በስተቀር ማለት ነው። አንዳንድ በቅርብ ኢትዮጵያ የገባችው ልጆች አሏቸው ብዙ ነገር፣ በጣም ጀግኖች፣ በጣም ብልህ ጓደኞቻችንና እህቶቻችን ትልቅ የስራ ልምድ ያላቸው ዶክትሬት ያላቸው በሏቸው ብዛት በአረብ ሀገር ላይ ያሳለፉት እኔ ዶክትሬት ያላቸው ነው የምላቸው። ለምን ብዙ ተሞክሮ አላቸው። ከስራ ልምድ አንጻርም ከስደትም አንፃር ብዙ ክፉና ደጉን አይተውታል። በመከራ ውስጥ ብዙ ያለፉ ስለሆኑ በጣም ጠንካራው ናቸው። በነገራችን ላይ እንደኛ ያለ ስደት ያለን ልጆች ወንዶችም ሴቶችም ማለት ነው ከኢትዮጵያ ውጭ ያሉ እንደነሱ ጠንካራ ሰው የለም። የዋህም በእኛ ልክ የለም። ስደት ላይ ባሉት ልክ የዋህም ጠንካራም የለም እና ከምንምለው ደግሞ አሁን በቃ ያለደለ ሁለት ዓመት ሶስት ዓመት ሰራ እያደረግ ኢትዮጵያ ሄደን ደግሞ የምንመለስ እንደ አዲስ ሁለት ዓመት ሰራ እያደረግን ደግሞ ኢትዮጵያ ሄደን በቃ አልተመቸንም ብለን ደግሞ ቶሎ ልጆቻችንን ትተን ቤተሰብን ትተን የምንመጣ ልጆች ማለት ነው። የመጀመሪያው ህይወታችን ስላላስተማረ ነው ብዬ ነው ማስበው። ለምን የመጀመሪያው ስደታችን ቢያስተምረን ኖሮ ከሀገራችን ድጋሚ አንወጣም ነበረ። ሁለተኛ ሶስተኛ አንወጣም ነበረ። እኔን ራሴ ምሳሌ እየረኩ ነው የምነግራችሁ ማለት ነው እና ይሄ ደሌች ያልኩት ምክንያት ምን መሰላችሁ? በቅርቡ አሁን ኢትዮጵያ የገባችሁ ልጆች አላችሁ። ዞሩ ዞሩ ብላችሁ ከትንሽ ነገር ተነስታችሁ ማለት ነው። ሻይ ቡና ሊሆን ይችላል፣ እንጀራ እየጋገሩ ማስረከብ ሊሆን ይችላል። ስራን ከመዳም ቤት ፍጋት እዚህ የምንሰራውን ስራ እዚህ የምናባክነውን ሰዓት፣ እውነቴ ነው። እዚህ የምናባክነውን ሰዓት እዚህ የምንሰራውን ስራ እዚህ ዝቅ ሆነ እየሰራ ነው አለ ብዙ ቻሌንጆች እየቻሉ ኮምቶች እየሰሩ ነው፣ ዝቅ ብለው ብዙ ቻሌንጅ በጣም የማይቻል ነገር እየተቻለ አስራ ሰባት በትንሹ አስራ ሰባት አስራ ስምንት ሰዓት ነው። በቃ ኮመን አስራ ስምንት ሰዓት ነው እየሰራን ያለነው። እስኪ የመተኛ ሰዓታቸው ጠዋት የምትነሱበትና የምተኙበትን ሰዓት እስኪ ስሩት። እስኪ ምንም ሳይታወቀን ስንጦዝ አስራ ስምንት ሰዓት እናሳልፋለን። ግን ይህን አስራ ስምንት ሰዓት ኢትዮጵያ ብንሰራ በእርግጥ አሁ ምን እንሰራለን፣ ምንድነው የሚሰራው የሚለው ነገር ዙር ዙር ብላቸዋል። ለምሳሌ ደረቅ እንጀራ ማስረከብ ሊሆን ይችላል። ብዙ ካፒታል አይፈልግም። ለምን አሁን ከዚህ ስኬሄድ እኮ ቢያንስ ማንኛውም የመዳም ቅመም ማለት ነው፣ በእጇ ላይ የአንድ ወር ደሞዝ ትይዛለች፣ መነሻ ይሆናታል። በቃ ሌላው ሁሉም ይጥፋ፣ ዘመድም ይብላው፣ ይካድሽ። ኦፍኮርስ ምንም ችግር የለም። ግን የአንድ ወር ደሞዝ ሽል፣ ማንም የመዳም ቅመም የአንድ ወር የደሞዟን ይዛት ያለች በእጇ ላይ ማለት ነው። በዛች በአንድ ወር ሄደ ደሞዟ ይዛት በሄደችው በአንድ ወር ደሞዟ ልስራ ካለች ትሰራለች። ስንፍና ካለላት ግን ብዙዎች ሳይ ግን ከዚህ ገብተው በቃ ይሆናል፣ አይደል ልብስ፣ በቃ ልብስ ቀያይረው ምን ብለው ይሄ ዩኒፎርም፣ እኔ እመ ቤቴ ምስክሬሽ ማለት ይሄ ዩኒፎርማችን የምንለብሰው ምን ዩኒፎርም ነው? አይደለም። ይሄ ዩኒፎርማችን ለምን አይሁት? እኔ በፊት ስሰራ ዩኒፎርም እና በጣም ነበር እንትን እንደ በራ ያር በራሴ ልብስ ገዝቼ እሰራለሁ እንጂ ደሞ ዩኒፎርም ለብስ ይላታል። ነው ዩኒፎርም በራሴ ብር ልግዛው ምን ነው? እዚህ ምንገዛውን ብር ኢትዮጵያ ላይ ብዙ ነገሮችን ይቀይርልናል። ብዙ ነገሮች እንኳን ባይቀይር የሆነ ቀዳዳ ይሸፍንልናል። ከኑሮ ውድነቱ አንፃር ማለት ነው። ኑሮ ውድነት አያስፈራም በነገራችን ላይ እንደ ኑሮ ውድነቱ በትንሽ ካፒታል እንደ ኑሮ ውድነቱ ይሰራል። ምን ልስራ ሳይሆን ምን ልስራ ብላችሁ የሆነ ያለ አለ ራሳችሁን አታድክሙ። ከትንሽ ነገር በረንዳ ላይ ሻይ ሊሆን ይችላል፣ ቡና ሻይ ሊሆን ይችላል። እዚህ ያሳለፍሽ እዛ ጭምት ብለሽ አንገትሽ እንደተሽ እዚህ መዳም አርባዎች ላይ ንአም ስንል ነው አንድ የምንለው እዚ የምናሳልፈው ኢትዮጵያ ላይ ብንሰራው ይሰራል። ኢትዮጵያ ላይ ብዙዎች አሁን በቅርብ የገባችው አላችሁ፣ ቀደም ያላችሁ ደግሞ በጣም ጎበዞች ደግሞ ወደ ስራ ገብታችሁ የምሰሩም አላችሁ ደግሞ በቃ ምሳሌ ሆናችሁ ማለት ነው። ግን አሁን በቅርብ እንደዚህ የገባችሁ ልጆች ብዙ ሳይ በቃ አላደለም እንደው ልታይ ልታይ ውጥር ውጥር መቤቴ እንደ በቃ ንጥር ንጥር ጥሩጥር እያላችሁ ነው። ለምን እንደሆነ ባይገባኝም የሆነ አክሽናችን ኪሳችንን የሚያራግፍ ሳይሆን በዛ አሁን ለምሳሌ በዛች በአንድ ወር ደመወዝሽ ዶሮ ብታስገቢ ዶሮ ብታስገቢ ማለት ቦታ ካለሽ ዶሮ ብታስገቢ፣ የጀበናሽ ቡና ይጀምርልሻል፣ ዶሮ ይጀምርልሻል። እዛችሁ ቤትሽ ልጆችሽን ቤተሰቦችን እንትን እያልሽ ጤናሽን ራሽን ጠብቀሽ እንትን ግን ድጋሜ ደግሞ ያቺ ብር ካለቀች በኋላ ምናልባት እና ኢትዮጵያ ድጋሚ ደግሞ ወደዚህ ስደት የምታስቡና የምትመኙ ልጆች ካላችሁ ማለት ነው። መቼም ከስደት አንወጣ። እንደዚህ የሆነ ነገር ጎደል ሲልብን የሆነ ቀዳዳችን አልሞላ ሲለን ቶሎ ብለን ስደትን የምናስብ ከሆነ መቼም ከስደት አንወጣ፣ መቼም አንወጣ። ጉልበታችንን፣ ጤናችንን ማተን ነው የምንመለሰው። ድጋሚ ስንመለስ ማለት ነው ብዙዎች እየታመሙ ነው ገብተውን፣ ብዙዎች እየታመሙ ነው እያየ ናቸው ነው በጣም የት ይደርሳሉ የምንላቸው ቤትል በጣም ኢትዮጵያውን የራሱ በጣም ነበር መከታተራት ቤቲ ጎንደሬም ማለ በጣም ጎበዝ ነች። ከምንም በላይ በቃ የራሷን ሬስቶራንት ከፍታ የምትሰራ ልጅ ነች። ሙያ አላት፣ ቅልጥፍና አላት። በቃ ሁሉ ነገር አስተካክሎ የሰጣ ነች ቤቲ። ግን አያቸው አደለ የስደት መጨረሻው ጤና ያክል ገጥሟታል። እንግዲህ ለሌሎች የምታርፍ ሌሎች በስራ የምታሰራ ልጅ የምትጠበቅ ልጅ ነች። በቃ እኔ ቤቲ ጎንደሬም በጣም በብዙ ነው የምጠብቃት። ስለዚህ የሁላችንም መጣ ነገ ይሄ አለመሆኑን በምን እርግጠኞች ነው? ለምን እቅድ የለንም? ከዚህ መሄዳችን አሁን ከዚህ ምን ቀኑን እንቆጥር ልጆች አለን ከኔ ጀምሩ። መቼ ነው ኢትዮጵያ የምገባው? አይደለም መቼ ነው ኢትዮጵያ የምገባው ሳይሆን ኢትዮጵያ ብገባ ምንድን ነው የምሰራው? ምንድን ነው የሚያዋጣኝ? ዶሮ ጫጩቶች ባስገባስ፣ ደረቅ እንጀራዎች እንጀራ ባስረክብስ፣ የሚሰሩ ነገሮች ምን ብሰራ፣ የሚንቀሳቀሱ ነገሮች ምን ብሰራ ያዋጣኛል ብላችሁ ማሰብ ነው እንጂ ያለባችሁ። አረብ ሀገር ላይ መመላለስ በሽታና እድሜ መጨረስ ብቻ ነው ትርፍ። ሌላ ምንም ትርፍ የለም። አዲስ ደግሞ የምትገቡ ልጆች፣ የገባችሁም ልጆች፣ ብራችሁን አልባሌ ነገሮች ላይ ይህን ሰዎች እንደዚህ እየወስዳችሁ ትልቅ ሆቴል መጋበዝ፣ ከአረብ ሀገር የገባሽ ልጅ ሰው መጋበዝ አይጠብቅብሽም። ከአመት እስከ ዓመት በዩኒፎርም ተጨብተሽ ነው የሰራሽ። ይሄ አምባሳደራችን ነው ለኛ አይደለም። ይሄን መርሳት የለብሽም። ኢትዮጵያ ሲሄድ ልብስ ቀያይራለሁ፣ ሌላ ልብስ ገዛዛለሁ ያሉን ይበቁናል። ከተቻላችሁ እንደዚህ ጨርቅ ምናምን የምታበዙ ካርጎ፣ ካቅም በላይ በቃ ላልል እንደው የቆጡን የባጡን መዳሜ ጣላችሁ። ልብስ በሙሉ ከምትሰበስቡ ካርጎ ከምትልኩ ወርቅ እየገዛችሁ ወርቅ፣ አሁን በጣም ማይታመን ደረጃ ላይ ነው ያለው ወርቅ። ወርቅ የሁለት ሶስት ወር ደሞዝሽን ወርቅ ገሰሽ ብገቢ ነገ ኢትዮጵያ ላይ ሳታውቂው ትመነጠቅ ያለች ሎተሪ፣ እንደ ሎተሪ እየታያሉ። በአሁኑ ሰዓት ወርቅ በጣም እየጨመረ ነው ኢትዮጵያ ላይ ማለት ነው። እዚህ ከሁለት ወይ ሶስት ወር ከሞትሽ ጥሩ ግራም ጥራት ወርቅ ጥራት ያለው ወርቅ ብገዢ ኢትዮጵያ ላይ ይከስሻል። ጨርቅ ብገዢ ግን አንቺ ዛሬ በልካችን የገዛነው ልብስ እውነቴን ነው። ዛሬ በልካችን የገዛነው ልብስ ነገ ሰሎታችን እየቀነሰ ሲሄድ ልብሱ ላያችን ላይ ምንድን ነው ይመስለው ባለባልቾ ነው፣ እኛ ውስጡ የምንመስለው ልብሱ ውስጥ ማለት ነው። ስለዚህ ልብሱንም ለባሽ ምነው ለለባሽ ቢሰጥ? አላሳምረችም ከምንባል ጨርቅ ከምንሰበስብ ደና ነገር ብንሰበስብ ነገ የሚጠቅመን እንደው ማሽኖች ራሱ ማሽኖች ራሱ ይዘን ብንገባ አንዳንድ የሚጠቅሙ ማሽኖች ለእጅ ስራ የሚጠቅሙ ማሽኖች አሉ። የሹራብ መስሪያ ማሽኖች እነሱን እነሱን ቀለል ቀለል ያሉ ነገሮች ይዘን ብንገባ ነገ ቁጭ ብለን የምንሰራው አገራችን ላይ የሀገራችንን አየር እየተነፈስን በነፃነት የምንኖር ያድርገን። ለሀገራችን ለኢትዮጵያ ደግሞ ሰላሟን ይመልስልን። የሁላችንም ጸሎት ነው። ሙስሊሙ ክርስቲያኑም፣ እንግዲህ አንድ ሆነን ለሀገራችን ሰላም ይመልስልን። ከጦርነት ሞት እንጂ ትርፍ የለውም። ከጦርነት ረሃብ መፈናቀል ነው እንጂ ከሞት ምንም ትርፍ የለም። ሞት ሞት ጦርነት ሞትን ነው የሚያመጣው። ስለዚህ መሳሪያ የያዘ ሁሉ ሞትን ነው የሚተፋው። መሳሪያ የያዘ አፈሙስ በእጁ ያለ ሰው በሙሉ ጥሩ አይደለም። ከዚህም ከዛም ወገን ይሄ እንትን ማለት ጥሩ አይደለም። ቅመሞችዬ አስቡበት፣ ራሳችሁን ጠብቁ እንግዲህ። ወደዚህ ወደዛው እየተገለመጥኩ ነው ይህንን ቪዲዮ የቀረስኩላችሁ። አንድ ቀን ይጠቅማችሁ ይሆናል። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። ደህና ሁኑልኝ።